ልጇን ያኖረችው የእርሷ ሕይወት ሰውታ፣ አንድ እናት ነበረች የምትኖር ከልጇ ጋር። አባት አኼራ ሄዶ ሆኖ ያ አላህ ጠደር፣ ገና ሕፃን ሳለ እናት ተሸከመች ሙሉ ኃላፊነት ለልጇ እየኖረች። ታዲያ ይህን ሕፃን ገና ባፍላነቱ እየለፋችለት ይህች ምስኪን እናቱ፣ አንድ ከባድ ነገር ክስተት ተፈጠረ። ለእናቱ መርዶ ሆኖ ቀልቧን የሰበረ ድንገት አጋጣሚ እሱ በተኛበት ዶሮ ዝንብ ስትለቅም አይኗ ጠፋችበት። እናትም ይህ ስታይ ከልቧ አዘነች፣ በሀያት መኖሯን ሕይወቷንም ጠላች። ታዲያ በዚህ ጊዜ አንድ ነገር አጤነች። የሷን አይን አውጥታ ልትሰጠው ወሰነች። እሱ በልጅነት አይኑ ከሚጠፋ አዎ አይኔ ሰጠው ነገ ከሚከፋ፣ በማለት ተጓዘች ለዚያው ሕክምና። ከልጇ የሚበልጥ ለርሷ የለምና፣ ዓይኗንም አስወጥታ ለዚያ ልጇ ሰጠች። ይቺም ምስኪን እናት ባንድ አይኗ ቀረች። ጊዜዎች አለፉና ደክማ አሳድጋ ወጥታ ወርዳ ለፍታ ለምግቡ ፍለጋ በአላህ እገዛ ይህም ልጅ ደረሰ ሥራው ግን አላማረም። ሲተልቅ አነሰ። ከጓደኞቹ ጋር ሲገናኝ ሲዝናና በእሷ ማፈር ጀመረ። አይናማ ነችና ጓደኞቹን ሲያገኝ ሲያላግጡበት ለማለት ከበደው ይቺ እናቴ ማለት። ይቺም ምስኪን እናት ስታይ ይህ ሁኔታ ማዘንም ጀመረች በልጇ ተከፍታ። አንድ ቀንም አላት ሰማሽኝ እናቴ እያሳፈረኝ ነው ከአንቺ መታየቴ፣ ስለዚህ አንቺ ሂጂ ወይም እኔ ልጥፋ። እሺ ካሻህ አለች። እሱም እንዳይከፋ አዎ፣ ጥሏት ሄደ። ይህም ጨካኝ ልጇ ካይኗ ርቆ ጠፋ፣ ባዶ ሆኖ ደጇ። ጊዜም እየገፋ ሞት አይቀርምና፣ ግን ለማን ትናገር የውስጧን ገመና። ደብዳቤውን ጽፋ ትናንት ስላለፈው ዛሬ ከሷ አይቶ ያ የሚጸየፈው አይኔ እኮ ያጣሁት ላንተ ብዬ ነበር፣ ገና በልጅነት ህልምህ ላይሰበር። ሰፈር አይኔኮ ያጣሁት ላንተ ብዬ ነበር፣ ገና በልጅነት ህልምህ ላይሰበር። ይህንም ብነግረህ ይሰማሃል ብዬ፣ እስከዛሬ አፈንኩት የውስጥ ገመናዬ። ያኔ አይነህ ጠፍቶ በዚያ በልጅነት አይኔን አስወጥቼ ሰጠሁ ለእናትነት። ዛሬ ግን ይህን አይተህ ልጄ ተጠየፍከኝ፣ ከጎኔም ላላየ ሄደሃል ርቀኸኝ። ዛሬም ወድሃለሁ ባላየህም አግንቼ አው ይህን ሲመጣ ስጡት ጎረቤቶቼ ብላ አደራዋን ጽፋ አስቀምጣ፣ ወደ አኼራ ሄደች አቋም ሳይወጣ። ከጊዜያት በኋላ ይህም እድለ ቢስ ያለችበት ላይ ብሎ ካለችበት ሲደርስ ይህቺ ምስኪን እናት ለካስ ተጉዛለች እንደ ተጠየፋት አኼራ ሄዳለች። እናቴስ አላቸው ሄዶ ጎረቤቷ ሙታለችም አሉት፣ ጨርሳ ሀያቷ ደብዳቤ ግን አለህ ላንተ አስቀመጠችው እስቲ እንካ አሉት። ምስጢር የደበቀችው ለካስ ዓይኗ የጠፋው ለርሱ ብላ ነበር። ዛሬ ምን ሊጠቅም ልቦናው ቢሰበር። አዘነ ተከፋ ውስጡ ተሰበረ። ግን ዛሬ ምን ሊጠቅም ያኔ በነበረ ካለፈች በኋላ እይዬ ከማለት እስቲ ለዚያች እናት ምኑን ሰራንላት? ትናንት ከኛ በላይ እኮ አቅም ነበራት፣ አንስታ ምትሸከም ጎበዝ የተባለላት። ትናንት ከአንቺም በላይ ቆንጅናም ነበራት፣ ለኔ ለአንቺ ብላ ዛሬም ቢረክብባት። ትናንት ከኛም በላይ ነበረች ያማረች፣ ለእኛ ብላ ተርባ እንጂ ስለ ተቸገረች። ትናንት እኮ ነበረች የምትሄድ ቀና ብላ ዛሬም ብታጎነብስ ለልጆቼ ብላ፣ አዎ ለኔ ላንተ ላንቺ ብላ እንጂማ ሲያዩት የምታማልል ነበረች እኮማ፣ ዛሬ ውበቷ ቢረክ ለኛ ብላ ደክማ። እሺ በምን እንካሳት ውለታዋን የማ? ምናልባት ትናንት ላንተ በለፋቸው ምናልባትም ትናንት ላንተ በለፋቸው፣ የውስጧንም ቁስል ላንተ ያልገለጸችው ስንት ይኖራል ወንድሜ ህመሟ ያፈነችው።